ቁርአንና ሐዲስን እንዳሻህ የመተርጉም መብት አለህ ማለት አይደለም። ግዴታ የሆነባቸውን መሰረታዊ የሸሪዓ ህግጋት ሳይማሩ፣ የራሳቸውን ሃይማኖት በስርዓት ሳያውቁ ንጽጽር ውስጥ ዘው ብለው የሚገቡ ሙስሊሞች ግን ምናቸውን ነው የሚያማቸው? ሰዎችን ሲያሰልሙ ምንዳ እንደሚያገኙት ሁላ ያለ እውቀት በተረጎሙት እያንዳንዱ የቁርአን አንቀጽና ሐዲስ ከፍተኛ ቅጣት እንደሚጠብቃቸውስ እንደሚጠብቃቸው እንዲተረሱት ሁሴን ነኝ የሚል በንጽጽር ዳዕዋ ላይ የተሰማራ ልጅ የዳዕዋን ስራ የሚሰሩ ሰዎችን ከመካ ጣዖታውያን ጋር አንድ ናቸው በሚል በሚሊዮን የሚቆጠሩ ሙስሊሞችን ከእስልምና ሲሸኛቸው የሚያሳይ ቪዲዮ ተመለከትኩኝ። የዳዕዋና የተብሊግ ስራ ማለት ወደ እስልምና ጥሪ የሚያደርግ እንዲሁም ኢስላማዊ መልእክቶችን የሚያደርስ ጀመአ እንደማለት ነው። የጀማዓው መስራች ታላቁ የህንድ ዓሊም ሸህ መሐመድ ኢልያስ ሲሆኑ በአህለ ሱና ወል ጀማዓ መስመር ላይ የተዘረጋ ሲሆን የተሰውፉን መስመር ጭምርም የያዘ ስራ ነው። ለብዙዎቻችን መስጊድ መክተም፣ ዒልም ስፍራ ላይ መገኘት እንዲሁም አምስት ወቅት ሰላቶች ላይ መዘውተር ሰበብ የሆነን ጀማዓ መሆኑን መደበቅ አይቻልም። ሆኖም ግን ከቅርብ ዓመታት ወዲህ የውሃብያ እንቅስቃሴ ዳዕዋን ስራ ለሚሰሩ ሰዎች ጉጠት መሆን ጀምሯል። የዳዕዋን ስራ በስንት ድካም ከመስጊድ ያስገባቸውን ወጣቶች የውሃብያ ቡድን ደግሞ እየፈነከተ ከመስጊድ ያባረራል። በቀላሉ የዳዕዋን ስራ ከሚሰሩ ሰዎችና ከውሃብያ መስመር የትኛው የእስልምናን መንገድ የተከተለ እንደሆነ ናስጊድ ውስጥ ጤም በሚያሳዩት ድርጊት ለመገመት አይከብድም። ይባስ ብሎ ሰሞኑን ሆሱ የተባለ የወሀብያ አዲስ ክንፍ የተብሊግ ጀማዓዎችን በአደባባይ ካፊር ማለቱን ሁላችንም ሰምተናል። ጉዳይን በአደባባይ አወጡት እንጂ ቀድሞውንም ቢሆን ወሀብያዎች የተብሊግ ጀማዓዎችን ካፊር እንደሚሉ የታወቀ ሀቅ ነው። የወሀብያ ሸሆች ሸኾች በዳዕዋ ስራ ላይ የተሰማሩ ሰዎች ዙሪያ ብዙ ኪታቦችን የጻፉ ሲሆን በዋናነት አልቀውሉል በዲእ የተባለው ኪታብ ብዙ የውሸት ክሶችን በጀማዓው ላይ ይሰነዝራል 351 ገጽ የያዘ ኪታብ መሆኑን ስነግራችሁ ደግሞ ምን ያህል ክሶችን እንደያዘ በቀላሉ እንደምትረዱ ተስፋ አደርጋለሁ ኪታቡ ከስድብና ማክፈር የደረሱ ክሶችን የደረደረ ሲሆን በየገጹ ላይ ያለው ትችት ከጃርት ወስፌ በዛ በመሆኑ ለማንበብም ይቸግራል። ለናሙና ያህል የተወሰኑትን ለመመልከትን ሞከር። በኪታቡ ላይ እንዲህ የሚል ተጽፏል። የተብሊግ ጀማዓዎች የላ ኢላሃ ኢልላህን ትርጉም አያውቁም! እንዲህ የሚልን አስቀያሚ ንግግር በኪታቡ ላይ እንደሚከተለው አስፍሮት እናገኛለን። የተብሊግ ሰዎች የላ ኢላሃ ኢለላህን ትክክለኛ ትርጉም አያውቁም። ትርጉሙ አምልኮ የሚገባው ከእሱ ከአላህ ውጭ ማንም የለም የሚል ነው። ስለዚህም የአምልኮ አይነቶችን በሙሉ ለእሱ ብቻ ማድረግ ግዴታ ነው። ከእነዚህም ውስጥ አንዳችንም አምልኮ ለሌላ አካል ማድረግ አይፈቅድም። ማንም ሰው ከእነዚህ የአምልኮ አይነቶች ትንሽ እንኳን ለሌላ አካል ቢያደርግ ያንን አካል በአምልኮ አጋር አድርጓል። ይህ ትርጉም የተሰወረበት ሰው እጅግ በጣም መሐይም የሆነ ሰው ነው፣ እናም በእሱ ውስጥ ምንም ጥሩ ነገር የለም። ለእንደዚህ አይነቱ ይህን የሚለው ኪታቡ ነው። ለእንደዚህ አይነቱ ልጓም የበጠሰ ስድነት ከማዘኖች ምን መዝ ሊሰጠው ይችላል? ሰዎችን ወደ ላኢላሃ ኢለላህ የሚጣሩ ጀመአዎችን የላኢላሃ ኢለላህን ትርጉም አያውቁም ብሎ ለመክሰስ በቂ የሆነ ማስረጃ የሚያስፈልግ ቢሆንም የጭፍን ፍርድ ለውሃብያ ቀላል የሆነ መሆኑን ለበማለት ግን ያስፈልጋል ሌላው ክስ የተብሊግ ጀመአዎች የእምነታቸው መሰረት ድንቁርና ነው በማለት ያለምንም እፍረት በኪታቡ ላይ ተጽፎ እናገኘዋለን። የተብሊግ ሰዎች የሃይማኖታቸው መሰረት ድንቁርና፣ ተረት ተረትና ከንቱ ወሬዎችን ማመንና ማብዛት፣ ድንቁርና፣ ደንቁሮችን መውደድ፣ የእነሱን መሐይሞች ከሙስሊሙ ዑለማዎች ማስበለጥ፣ እንዲሁም እውቀትንና ዑለማዎችን መዋጋት ነው። በዚህ ልክ እንቶ ፈንቶ የሆኑ ትችቶችን ለምን እንደሚሰነዘሩ ለሁላችንም ግልጽ ነው። በአሽዓሪያና ማትሪዲያ መስመር ላይ ተዘረጋ የዳዕዋ መስመር መሆኑ ብቻ ነው። የአሽዓሪያና የተሰውፍን መስመር እስከ ተከተልክ ድረስ ታውሐቢያ ዘንድ አህባሽ ደንቆሮ የተባልክ መወገዘ የማይቀር ሲሆን ሲመቻቸው ደግሞ በዘነዘና ይነርቱሃል። ሌላው በቀሳ ደግሞ ተብሊጎችን መልእክተኛው ሰለላሁ ዐለይሂ ወሰለም ከተላኩባቸው የጃሂልያ ሰዎች የተሻሉ አይደሉም በማለት እንዲህ ሲል አስፍሮታል። የአንዳንድ ሃይማኖት ሊቃውንት ትንታኔ እንደሚያመለክተው የተብሊግ ጀማዓ አስተምሮቶች በርካታ ቢድዓዎች የተሳሳቱ አመለካከቶች እና ጥመቶች የሞሉበት ነው። በዚህ ረገድ እነሱ መልእክተኛው ሰለላሁ ዐለይሂ ወሰለም ከተላኩባቸው የጃሂልያ ሰዎች የድንቁርና ዘመን ሰዎች ከነበሩበት ሁኔታ የተለዩ አይደለም። አይደለም በሚሊዮን የሚቆጠርን ጀማዓ ይቅርና አንድን ሙስሊም በመካ ጣዖት አምላኪዎች መመሰል ነውር ነው። ከእስልምና ጥሪ በፊት 360 ጣዖትን የጃሂልያ ዘመን ሰዎች ከተብሊግ ጀማዎች ጋር እኩል ማድረግ ፈር የሳተ እርኩስ ሐሳብ ነው። በእርግጥ የወሐብያ ሚዛን ከማነወር እና ከማክፈር የማይዘል ቢሆንም ተጠቶቹ ለማህበረሰብ በይፋ ሊነገሩ ይገባል። እንግዲህ ከእነ አቡ ለሀብ፣ አቡ ጀህል፣ ወሊድ ኢብኑ ሙጊራ እና ሌሎች የጃሂልያ ጣዖታውያን ጋር እኩል ናስ ይባል የማይቆረቁረው የተብሊግ ጀመአ ይኖራል እያላምንም። በዚህ ብቻ ያልተገደበው ይህ ፀሐፊ የተብሊግ ጀመአዎች ከሺዓ ጋር የሚያመሳሰላቸው ነገር አለ በማለት እንዲህ ይናገራል። ከሺዓዎች ጋር ይመሳሰላሉ። በጥበብና ጥንቃቄ ስምምነትን ይደብቃሉ። አንድን ነገር ያሳያሉ፣ ሌላ ነገር ይደብቃሉ። ቃላትን ከቦታቸው ያጣምማሉ። አንድ ነገር ይናገራሉ፣ ሌላ ነገር ይተገብራሉ። ወደ ልዩነቶች ይጠራሉ፣ ለብዙ ልዩነቶችም ያደላሉ። የኪታቡ አዘጋጅ በዚህ ብቻ አላበቃም። የተብሊግ ጀማዓን እንዲሁም የቡድኑ ዑለሞች ሙሽሪኮች ናቸው በማለት ክብራቸውን ይገፋል። ይህ ጀማዓና ትልልቅ መሪዎቹ ከሚታወቁበት ባህሪ አንዱ በተውሒድ እናምናለን እያሉ መናገራቸው ነው ይላል ኪታቡ ላይ። እዛው ኪታቡ ላይ እንዲህም የሚል ሰፍሯል የእነሱ ተውሂድ ከመካ ሙሽሪኮች ተውሂድ አይበልጥም። ይህ ማለት በሩቡብያህ ተውሂድ ላይ ብቻ ያተኩራሉ፣ እሱም በመጠነኛ ሱፍያዊና ፍልስፍና አመለካከት የተቃኘ ነው። የአምልኮ ኡሉህያ ተውሂድ ላይ ግን በጣም ደካማ ናቸው። እንዲያውም በዚህ ዙሪያ ሙሉ በሙሉ ሙሽሪኮች ናቸው ማለት ይቻላል። በአላህ ስሞችና ባህርያት አስማእ ወሲፋት ተውሂድ ላይ ደግሞ በአሻዓራ እና በማቱሪዲያ መዝሐቦች መካከል ሲሆኑ ወደ ማቱሪድያው ቅርብናቸው እያለ ኪታቡ ላይ የውሸት ማዓት ይጽፋል እንግዲህ አስቡት የሙሐመድ ኢብን አብዱል ወሃብን ኡሱል ሰላሳ ተመርኩዘው ተውሂድን በሶስት ከከፈሉ በኋላ በግማሹ አምናችሁ ሀሊሉና በከፊሉ ሰለካዳችሁ ሙሽሪክ ናችሁ በማለት በደፍረት ይደመድማሉ በውሃብያ አሳቢ የተብሊግ ጀማዓና መሪዎቹ ብቻ ሳይሆኑ ኪታቦቻቸውም ጭምር የእንከኖች መናኸሪያ ናቸው ብሎ እንዲህ ተፈርዶባቸዋል። ሌላው የተብሊግ መጽሐፍ ሐያቱ ሰሃባ ይባላል። ይህ መጽሐፍ የተጻፈው በመሐመድ ዩሱፍ አልከንደህላዊ ነው። ህንዳውያን እና ሌሎች ሙስሊሞች ያልሆኑ ሰዎች ዘንድ ዋቢ መጽሐፍ አድርገው ይጠቀሙበታል። ይህ መጽሐፍ በብዙ ተረቶች፣ ውሸት የሆኑ ታሪኮችና የተቀጠፉ ሀዲሶች የተሞላ ነው። ይህ መጽሐፍ የቅፋት የጥመትና የበከት መጽሐፍ ነው። እንዲህ አሳፋሪ ነገሮችን ለመጽሐፍም አያፍሩ። ከጀማዓ እስከ መሪ ዕለሞች ከዚያም እስከ ኪታቦች ላይ የደረሰ ትችት ጤነኛ ሀሳብ ነው ብሎ ለመቀበል ሰልብ የሆነ አእምሮ ያስፈልጋል። ፈዳኢሁል ወሐብያ የተሰኘው ኪታብ ስለ ወሐብያዎች አጠቃላይ ጥሚት ሲዘረዝር በኪታቡ ገጽ 57 ላይ የሚከተለውን መረጃ አስቀምጧል። ወሐቢዮች የዳዕዋና ተብሊግ ጀማዓንና ሸኾቻቸውን እንደ ሸህ ኻሊድ አነቀሽ በንዲ፣ ሸህ መሐመድ ኢልያስ፣ ሸህ መሐመድ ዘከርያ እና ሸህ መሐመድ ኢንዓም አልሐሰን አላህ ይዘንላቸው ያሉትን ካፊሮች ናቸው ይላሉ። እንደማጠቃለያ ሰሞኑን የሰማነው የተብሊጎች ካፊር ናቸው የሚለው የሕሱ ንግግር በቅርብ የተጀመረ አዲስ ነገር አይደለም። አንቱ የተባሉ የጀማዓው ፊት አውራሪዎች ብይን የሰጡበት ጉዳይ ነው። በመሆኑም የዳዕዋ ዋና አስኳሉ በመልካም ማዘዝ እንዲሁም ከመጥፎ ነገር መከልከል እስከሆነ ድረስ ከእንዲህ አይነት መሬን የለቀቁ አስተሳሰቦች ማስጠንቀቅ እንዲሁም ትክክለኛውን የአህለሱናህ መስመር ለህብረተሰብ መናገር ግዴታ ነው።